ከግብርና ወደ ኢንዱስትሪ የሚደረገውን መዋቅራዊ ሽግግር ባጠረ ጊዜ ለማሳካት አምራች ኢንዱስትሪዎችን ማስፋፋትና የማምረት አቅምን ማሳደግ ልዩ ትኩረት የሚያሻው ጉዳይ ነው። በአማራ ክልል ይህንን ግብ ለማሳካት የክልሉ መንግሥት ካዘጋጀው የ25 ዓመት አሻጋሪ ልማት ፍኖተ ካርታ በመነሳት የአምራች ኢንዱስትሪው ልማት የ10 ዓመት ስትራቴጂክ እቅድ ተዘጋጅቷል። የአምራች ኢንዱስትሪውን ምርታማነት ለማሳደግና እቅዱን በውጤታማነት ለመፈጸም የባለድርሻ አካላት ሚና ከፍተኛ መሆኑ ይነሳል። የሀገራት እድገት የሚወሰነው በኢንዱስትሪው ላይ በሰሩት ኢንዱስትሪ ላይ ኢንቨስት ባደረጉት ልክ ነው። ስለዚህ የክልላችን መንግስትም ክልላዊ የኢኮኖሚ መዋቅራዊ ሽግግሩ ማሳካት የምንችለው የአምራች ኢንዱስትሪ ላይ በመስራት አለብን በሚል ጽኑ እምነት አለው። ይህንን ደግሞ በ25 ዓመቱ ሮድማፕ ላይ በአግባቡ ተቃኝቷል። ኢንዱስትሪዎቻችን የምርታማነት መጠን በጣም ዝቅተኛ በሚባል ደረጃ ነው እየሄደ ያለው። ይሄ ደግሞ የብዙ ባለድርሻ አካላት ትብብርና ቅንጅት ውስንነት ከመኖሩ ጋር ተያይዞ ኢንዱስትሪ በሚፈለገው መልኩ ምርታማ እየሆነ አይደለም። በዚህ ምክንያት የምናስበውን ኢኮኖሚያዊ መዋቅላ ሽግግርም እያሳካን አይደለም። ስለዚህ ይህንን ማሳካት የምንችለው በሚቀጥሉት አመታት ምርታማ የማድረግ ጉዳይ ቁጥር አንድ አጀንዳችን ነው ማለት ነው። ባለፉት አመታት ለዘርፉ በተሰጠው ትኩረት የኢንዱስትሪዎች የማምረት አቅም መሻሻል አሳየ ቢሆንም ዛሬም የመሰረተ ልማት፣ የኃይል አቅርቦትና የሰለጠነ የሰው ኃይል ግንባታው አብሮ መራመድ መቻል ይኖርበታል። ኢንዱስትሪ ላይ ትኩረት ከተሰጠ ጊዜ ጀምሮ እና ባለፉት ሶስት አመታት በኢትዮጵያ ታምር ንቅናቄ መድረክ በመራናቸው ሂደቶች እያደጉ የመጡ ቁጥሮች አሉ። ሁላችሁም እንደምታስተውት በንቅናቄው ስንጀምር የኢንዱስትሪዎቻችን የማምረት አቅም ወደ 44.6 ፐርሰንት ነው የነበረው። 2017 መጨረሻ ላይ የክልላችን የአምራች ኢንዱስትሪዎች የማምረት አቅማቸው ወደ 2 59.2% ላይ ደርሷል። በዚህ ስትራቴጂክ ፕላን ግብ ያስቀምጥ ነው በሚቀጥሉት ሀያ አምስት አመታት የአምራች ኢንዱስትሪዎቻችን የማምረት አቅም 85 ፐርሰንት ማድረስ አለብን ብለን ግብ ጥለናል ማለት ነው። ይህንን ማሳካት የምንችለው ዛሬ በምንሰራው ስራ ነው። የአስር አመት ስትራቴጂክ እቅዱ መሳካት እንዲችል የፋይናንስ ተቋማት ዘርፉ የሚፈልገውን የፋይናንስ አቅርቦት በመረዳት ለአምራቾች ተደራሽ እንዲሆኑ ይጠበቃል። የባንኩ ስትራቴጂ ሪድ በማንፋክቸሪንግ ዘርፍ፣ በእርሻ ዘርፍ፣ በተለይም ደግሞ እነዚህ ጥቃቅና አነስተኛ ዘርፍ ላይ በሰፊው መሰማራት ዲስትሪክቶችንም በሰፊው ለማቋቋምና በቅርበት ለማገዝ ተዘጋጅተዋል። በተለይም የዚህ ጥቃቅና አነስተኛ ላይ ሰፊ የሰራተኛ ቁጥር ወይም የተጠቃሚ ስለሚይዝ እሱ ዘርፍ ላይ በሰፊው አቅዶ እየሰራ ይገኛል አሁንም ሰፊ ብድሮችንም እየሰጠ ይገኛል። አምራች ኢንዱስትሪዎች ያለምንም የኃይል መቆራረጥ የማምረት ተግባራቸው እንዲወጡ ለማስቻል የክልሉን የእድገት ፍላጎት መሰረት ያደረገ የኃይል አገልግሎትና አቅርቦት ለማግኘትም ትኩረት እንደሚሰጥ ተመላክቷል። በ2018 ጀምሮ በቀጣይ በሚኖሩ አመታት ከተቋማችን እቅድ ጋር ከክልላችን እቅድ ጋር እንዲሁም በክልሉ የሚገኙ ስድስት ሪጅኖች አሉን። በእያንዳንዱ ፈጻሚ አካል እቅድ ውስጥ ገብቶ የክልሉን እቅድ ለማሳካት በዚህም ረገድ የኃይል ፍላጎት ጥያቄዎችን በአግባቡ ለመመለስ ከጥያቄ ባሻገር ደግሞ እያደገ የሚሄድ ኢኮኖሚና ኢንዱስትሪ በሚኖር ጊዜ የሚጠይቀው ኳሊቲ ሰርቪስ አለ። እሱን ለማሳካት የሚያስችል ስራዎችን ለመስራት እንዲሁ በተቋማችን እቅድ ውስጥ እንዲታይና የእቅዱ አካል አድርጎ ለመስራት የሚያስችል ግንዛቤ ያገኘንበት ነው። ለክልሉና ለሀገራችን ኢኮኖሚ ትልቅ ፋይዳ የሚኖራቸው የኢንዱስትሪ አይነቶችን መሰረት በማድረግ ውጤት የማምጣት ዓላማ ያለው ስትራቴጂክ እቅዱ ይሳካ ዘንድ ባለድርሻ ተቋማት የበኩላቸውን ሚና ሊወጡ ይገባል።